ጉድ!! ጉድ!! ጉድ! የወይዘሮ ሜላትና የአቶ መስፍን ድርጅት ተዘጋ። ፖሊሶቹ በፍጹም ወንጀለኛ ድርጅት ሊኖረው አይገባም እና እዛ ድርጅት ውስጥ በህገወጥ የሚዟዟሩ በጣም ብዙ መድኃኒቶች ስላላቸው ለጊዜው ድርጅትሽ ተዘግቷል ብለው ተናገሩ። እጅጉን ደነገጡ። ሜላት አረ፣ በፍጹም እንደዚህ ዓይነት ነገር ሁኖም አያውቅም፣ እንዴት ተመሬት ተነስታችሁ ድርጅቴን ትዘጉታላችሁ ብላ ብትከራከርም እንኳ አንቺ እኮ የሰው ነፍስ አጥፍተሻል፣ ያውም የጓደኛሽን። ስለዚህ አርፈሽ ብትቀመጭ ይሻልሻል፣ እና ወርሽንም ሆነ አመታትሽን እድሜ ልክም ልትታሰሪ ትችያለሽ። ስለዚህ አርፈሽ ብትቀመጭ ይሻልሻል ብላ ፖሊሷ ከባድ ማስጠንቀቂያ ሰጠቻት። አቶ መስፍን አቶ መስፍን ድርጅቱ ጋር ሂዶ እያንዳንዱ ሰራተኞች ሲያናግራቸው ሰራተኞቹ ሳይቀሩ አመፅ አንስተው ወደ የቤታቸው ሄዱ። በጣም ይገርማል ሰላምዬ በፊት ላይ ያስወጣችው ለእናቷ ተናግራ ያስወጣችው አንተነህ እያንዳንዱ የወይዘሮ ሜላትን ሚስጥሮች ስለሚያውቅ እያንዳንዱ ነገሮች ወይዘሮ ሜላትን ገደል ከተታት ወደ ራሱ ድርጅት እያንዳንዱ ሰራተኞች በመውሰድና እንዲሁም ደግሞ ወይዘሮ ሜላት ላይ በጣም መጥፎ ነገር አደረገባት መስፍን። መስፍን እባካችሁ እናንተ ልጆች ተረጋጉ። እኛ እንደሆነ ድህነትን ለምደነዋል። ስለዚህ ለምንድን ነው እንደዚህ የምትሆኑት? እባካችሁ እያለ ልጆችን ቢለምናቸውም እንኳ በዛ የተነሳ ምናሴ እራሱን ስቶ ወደቀ። ሆስፒታል አፋፍ ሰውት ይዘውት ከሄዱ በኋላ በሚያሳዝን ሁኔታ ምናሴ ከባድ ነገር ገጠመው። እናም ዶክተሮቹ ቶሎ ቀዶ ሕክምና ካላደረገ ይሞታል፣ ልጁ በሽታው በጣም አደገኛ ነው ብለው ሲናገሩ ሀኒቾ እጅጉን ደነገጠች፣ እጅጉን በጸጸት ተሞላች። ወንድሜን እኮ እኔ ያኔ ምናልባትም አልፈልግህም፣ እንዲሁም ደግሞ ከምላሴና ካንተና ከተምቹ ካሲር እነሱ ናቸው የሚበልጡብኝ ብዬ እረግጨው ባልሄድ ወንድሜ እዚህ ጣጣ ውስጥ እዚህ ሀሳብ ውስጥ አይገባም ነበር። አንድም በእኔ ምክንያት ሁለትም በእናቴ ምክንያት ነው እያለች ተጸጸተች። ሰላምዬ እባክሽ ተረጋጊ፣ ሃና ጉዲ ምክንያቱም ሁን ያለው ይሆናል። በዚህ ምድር ላይ አንቺ መጨነቅ በሌለብሽ ሰዓት ነው እየተጨነቅሽ ያለሽው። ስለዚህ ብትረጋጊ ይሻልሻል እያለች መከረቻት። ድንብላልዬ፣ ድንብላልዬ፣ እባክህ እባክህ ግርማዬ፣ ተነስ እባክህ እባክህ። እኔም ላጠፋሁት ነገር እጅጉን ይቅርታ፣ ቢያንስ አንድ ጊዜ ይቅርታዬን ተቀበለኝ እያለች ብቻዋን ማንባትና ማልቀስ ጀመረች። ሰላም ሰላም፣ ውድና የተከበራችው የህያ ቤቴ ቤተሰቦች እንድናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ተምቹ ተምቹ ወይዘሮ ሜላትን እስር ቤት ለመጠየቅ ሄደ እንደው ምን ይሻላል ቆይ በምንድነው ልረዳሽ የምችለው ብሎ ሲላት አይተምቹ? በፍጹም እልቅስ ልጆቼን አደራህን በተለይ ሀኒቾን ምክንያቱም ሀና ገና ለመጀመሪያ ጊዜ ልጄን ሳገኝ ነው ከስንት ዓመት በኋላ እነዛኞች እንኳ ቢያንስ አባታቸው አለ በእርግጥ ሀኒየም ታንዳ ይሉት ሁለት አባት አላት ነገር ግን እሷ እንደ ሌሎቹ ልጆች አይደለችም ማለቴ ለሰው ልጅ ያላት አመለካከት እና ሀሳብና ጭንቀት እጅጉን ይርቃል ብላ አደራ ሰጠችው። አሲርንም ሳይቀር እባካችሁ ልጆች፣ እስስ ስለመጣችሁ በጣም ነው የማመሰግነው። ነገር ግን ፖሊሶቹ አጣርተው እስከሚለቁኝ ድረስ ያው እስር ቤት ነው የምቆየው ብላ አለቻቸው። ተምቹ እና አሴር ከወጡ በኋላ፣ ቆይ እንዴት ነው ልንረዳቸው የምንችለው? በእርግጥ ያቺ ሰላም ምን ተምቹ በጣም ነው የምታበሳጨው እያለ ሲለው፣ ልክ ነህ። እውነት ለመናገር ያችል ድሮ ማትመቸኝ ነበር። ታስታውስ ከሆነ ያን ጊዜ እርግብ ጋር ፍቅረኛ በነበርኩበት ሰዓት በቃ የሆነ አስተያየቷ ምናምን በጣም ታናድር ነበር እና ግን አሁን እኛ ማየት ያለብን የሰላምዬን ጸባይ ወይም የሌሎችን ጸባይ አይደለም። የግድ ከጎናችን ከጎናቸው ልንሆን ይገባል ብለው ሁለቱ ጓደኛ ማቾች እንግዲህ ሁሉንም አደራ እንወጣለን ብለው ለወይዘሮ ሜላት ቃል ገቡላት። ምላሴ ምናሴና አቶ ኖላዊ ሆስፒታል ሂዶ አቶ ኖላዊ ሊጠይቀው፣ እባክህ ልጅ የተነስ እባክህ፣ አንተ ለእኔ ያደረግከው ነገር እጅጉን ድንቅ ስራ ነው፣ ድንቅ ነገር ነው። እናም መቼም በዚህ ምድር ላይ ንጹህ ሰዎች እጅጉን ይፈተናሉ፣ ምክንያቱም ፈጣሪ ስለሚወዳቸው። ስለዚህ ፈተናን አትጥላሽ የእኔ ውድ ልጅ፣ ደግሞ በቅርቡ ትድላለህ እያለ አቶ ኖላዊይም ከባዲ እንዲሁም ደግሞ በጣም ደስ የሚል ምክርና ተስፋ ሰጠው። እሺ ሀና አባት፣ ምንም ችግር የለውም እኔ የምፈልገው እናቴና እናቴ ብቻ እንድትለቀቅልኝ ነው እያለ ምላሴ እንደዛ በሞትና በሕይወት መካከል ሆኖ እንኳ ስለ እናቱ ያስባል። ሀኔቾ ቃል እገባልሃለሁ እናቴ በዛም ሆነ በዚህም አብሽሩ ትፈታለች ብላ ቃል ገባችለት። የወይዘሮ ሜላት እናት ወይዘሮ ሜላት እናት እጅጉን ደነገጠች። ማመን ሁሉ አቃታት። ቆይ ይሄ ነገር እኛ ቤት ላይ እንዴት እንደዚህ ሊሆን ይችላል? ቆይ ልጄስ እንዴት ብላ ባዩሽን አብሮ አደጓን ትገላለች ብለው ያስባሉ ፖሊሶቹ? እና እያንዳንዱ ነገር ሂጄ ፖሊሶቹን እኔ ያናገራለሁ ብላ ቤቱን በሙሉ በጣም ረበሸች። አረ ተረጋጊ በፍጹም እንደዚህ ሊሆን አይችልም ማየ። ምክንያቱም እነሱ እኮ ያን ጊዜ ባዩ ሺዳ ስላመለከተች እያንዳንዱ ነገር በህግ ነው የሚሰሩት። ያም ይሁን ሜላትን ምንም አያደርጓትም እንዴ፣ ያለችው እኮ ህግ ያለበት ሀገር ነው። ያም ይሁን ይህ ዙሮ እስከሚጣራ ድረስ ሜሎ እስር ቤት ትቆያለች። አንቺ ልቅስ፣ ልጆቹን አይዟችሁ ማለት ነው የሚጠበቅብሽ ብሎ አላት። እሺ የእኔ ልጅ በቃ አንተናምንሃለሁ እንዴ ምንነሽ? ነው ማዬ፣ እኔ ኮ ሚስቴ ናት ለዛውም ደግሞ በጣም ጀግና ማንም የማይበግራት እኔ ነኝ ኮ ማውቀው ሶስት ቀን ሙሉ ምግብ ሳትበላ ውሃ ሳትጠጣ ስለ ባዩሽ ስታለቅስ እንደዛ ስትሆን፣ ታዲያ እኔ ባዩሽ እንገላታለይ ብዬ የማምን ይመስልሻል እንዴ? አዎ ሜሉት እናደድብናለች። በፍጹም ግን የሰው ልጅ ነፍሴ ማጥፋት አንድ ምቅድም አላማም የላትም፣ ብሎ አለም። አቶ ኖላዊ አቶ ኖላዊ ለሀንቾ አንድ ጥብቅ ማሳሰቢያ ሰጣት። ሀንዬ እኔ በጣም እወድሻለሁ፣ እንዲሁም በጣም አከብርሻለሁ፣ በጣም እምፈራሻለሁ እንዳትጎጅብኝ ብዬ እስከ ዛሬ ጥፋትም ስታጠፊ ሆነ በትክክለኛው መንገድ ትጅም አትጅም፣ ልክነሽ እንዲነሽ እያልኩኝ ብዙ ነገር እንትን ብያለሁ። አሁን ግን ምክንያቱም ባዶነት እንዳይሰማሽ ብዬ አሁን ላይ ግን በፍጹም ምንም አይነት ባዶነት አይሰማሽም ምክንያቱም ተምቹ አሴር እኔ እንዲሁም ቤተሰቦችሽ አሉ ከዚህ በኋላ እኔ ጋ ኖራለሁ የሚለውን እርሽውና ከወንድሞችሽ ከወንድምሽ ጎን ከእህትሽ ጎን ከአባትሽ ጎን ከአያትሽ ጎን መሆን አለብሽ ብሎ ሲላት ሀኒቾ እጅጉን ከፋት ሀኒዬ እኔ እኮ ለአንቺ ብዬ ነው እስኪ ንገሪ እናትሽ እስር ቤት ሆና ለወንድምሽ ደግሞ ሆስፒታል ሆኖ በዚህ ውጥንቅጥ ውስጥ ሆኖ ታዲያ እኔ ጋር እኖራለሁ ትያለሽ? እኔ ታውቂያለሽ፣ ያኔ እንኳ አንቺን ሳሳድግ እንደዛ እየታመምኩኝ እንኳ ራሴን ችዬ እሰራ አልነበረ? እንዲያ ቆይ ቆይ፣ ግን የእውነት አንተ ሌላ ሴት አማራ እንዴ? ማለቴ ልታመጣ ነው? አረተይ ሀንዬ፣ ተይ በማይቀለደው እንዴት ልትቀልጅ ትችላለሽ ከዚህ በኋላ እኔ የምፈልገው አንቺ አግብተሽ ወልደሽ የራስሽን ሕይወት እንድትኖሪ ብቻ ነው እንጂ በፍጹም እኔ አግብቼ። እረ ተይ ተይ ተይ ልጄተይ የማይታሰበውን እያለ አላት። አባዬ እንደዛ ካልክሽ፣ እኔ ግን እዛ የእውነቴ ነው ምልህ ባዶነት ይሰማኛል። አውቃለሁ አንዬ፣ እንደ ምንም ብለሽ ምክንያቱም፣ እኔ ምዝኮ አንድ የምሰጥሽ ነገር የለኝም። አሁን ደግሞ አንቺ ብዙ ለምደሻል። ስለዚህ እባክሽን፣ ብሎ አላት። አሴረም ቢሆን ሃኒዬ፣ በእርግጥ እኔም በጣም ብዙ ነገር ተናግሬሻለሁ። ግን የእኔም ጥፋት አለበት። ምክንያቱም ምናልባት ሳይረፍድ ብነግርሽ ኑሮ አንቺን ላፈቅርሽ ላገኝሽ ይችል ነበረ። ግን አሁን ላይ አንቺ የሌላ ነሽ። ቢሆንም ግን አልተቀየምኩሽም እና ለተናገርኩሽ ነገር እጅጉን ይቅርታ። ወደ ቤተሰቦችሽ መሄድ አለብሽ። አሁን እነሱ ይፈልጉሻል እኛ ደግሞ ሶስትነን ምክንያቱም ተምቹን መጣ እንዲሁም ፋዘር፣ እኔ ሁላችንም አንድነን ብሎ አላት። እጅጉን ደስ ብሎኛል። አመሰግናለሁ ምክንያቱም ምክንያቱም እስከ ዛሬ ድረስ በጣም ደብሮ የነበር አንተ ተምቹ አባዬ፣ በቃ ምን ልበልቅ። በጣም ይቅርታሃንዬ አውቃለሁ እኮ ባለፈው ራሱ ተምቹ ሲታሰር እናትሽ ናት ብዬ ነበረ። ኧረ ምላሴንም ሁሉ አንቄው ነበር። ግን ደግሞ ያጥፋት የኔ ነው የሰው ሊሆኑ ደግሞ የማይሳሳት የለም በኋላ ነው የእናትሽ እንደግነት ያወቅኩት፣ ብሎ አላት። አውቃለሁ አውቃለሁ፣ ዋሲር ምንም ችግር የለውም ብላ ሀኒቾ ወደ ቤተሰቦቿ ሂዳ፣ በቃ አባዬ ጋ ያለውን ነገር አውርተን ከዚህ በኋላ ከእናንተ ጋር ነው የምኖረው ብላ ስትል ሁሉም ደስ አላቸው። አያችሁ በቃ እያለ መስፍን የልጃችን ከመጣይ፣ እህታችሁ ከመጣይ፣ ከዚህ በኋላ እናታችሁን በቅርቡ ትፈታለች እናታችሁን በቅርቡ ትፈታለች፣ ምንም የሚያሳስብ ነገር የለም ብሎ ቃል ገባላቸው። እሺ አባዬ፣ ሁሉንም ነገር እንጠብቃለን አሉ። ድንብላ ልጌ ድንብላል ለተምቹ ፍቅሯን ገለጸችለት። ምን አለ ደነገጠ። ኦይ እንዴት ድም ብላል። እኔ እኮ ላንቺ የምገባ አይነት ሰው አይደለሁም። አንቺ እኮ በጣም ጥሩና መልካም ሴት ነሽ እና እንዴት እንደዝትያለሽ ብሎ ሲላት፣ አውቃለሁ ወግና ባህሉ እንደማይፈቅድልኝ አውቃለሁ ተምቹ። ነገር ግን ከነገርከኝ ሰዓት አጀምሮ ያን ጊዜ እቤት ሀና ስታባርህ በነበረበት ሰዓት ያን ጊዜ ነው ልቤ ውስጥ የገባው። ከዛም የእርግ ጓደኛ የእርግ ፍቅረኛ መሆንህን አየሁኝ። ግን በሆዴ ታውቃለቅ ለምን እንደው ባላውቅም ይገርማል። ለዚች ለልጅ እኮ ይህ ልጅ አይገባትም ነበር ብዬ ብቻዬን አወራ ነበር። እናም ደግሞ ያልኩት ሁሉ ሆነ። ምን ማለት ነው? ምክንያቱም አትገባህም ትታሄደች ሄደች አሰቃየችው። እባክሽ ድን ብላል። እንደዚህ አትበይ። አንቺ ንጹህ ነሽ እኮ። አውቃለሁ። ምን ነው ታዲያ? እኔ ፍቅሬን ስለገለጽኩልህ ነው እንደማትቀበለው ብላ ስትለው ተምቹ ላስብበትና ሁሉንም ነገር እነግርሻለሁ እዛ ድረስ ግን እባክሽ ጊዜ ስጪኝ ብሎ አላት። ድንብላልዬ ልዬ በአንድ በኩል በወይዘሮ ሜላትና በምላሴ እንደዚህ መሆን ብታስብም በተምቹ ግን ተስፋ ስለሰጣት በጣም ደስ አላት። ሀኒቾ ምላሴን ዶክተሩን ጠይቃ ምን ማድረግ እንዳለባት ሁሉንም ነገር ተረዳች። አቶ ኑላዊ ተምቹ እንዲሁም ደግሞ አሲር ከዚህ በኋላ ከአቶ ኑላዊ ጋር ውሏቸውም አዳራቸውም አብረው እንደሚኖሩ ተስማሙ። አቶ ኑላዊ በቃ ከዚህ በኋላ ሀንዬ፣ ተምቹ እንዲሁም አሲር ልጆቼ ስለሆናችሁ ባንድ ነው የምንለው የምናድረው ብለው ሶስታቸውም ቃል ተገባቡ። ውድ ህያ ቤት ቤተሰቦች የዛሬውን ውላው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታታ